ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሰኔ 24 ወይም ጁላይ አንድ የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገቢያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት የጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ ና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 161 ብር ከ21 ሳንቲም እየተመነዘረ ይገኛል። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። 133 ብር ከ66 ሳንቲም ተገዝቶ 136 ብር ከ33 ሳንቲም እየተሸጠ ነው። በንግድ ባንክ 131 ብር ከ50 ሳንቲም ተገዝቶ 134 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 190 ብር ከ16 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አባይ ባንክ ነው። 154 ብር ከ29 ሳንቲም ተገዝቶ 157 ብር ከ38 ሳንቲም እየተሸጠ ነው። በንግድ ባንክ 149 ብር ከ82 ሳንቲም ተገዝቶ 152 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 203 ብር ከ32 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 167 ብር ከ17 ሳንቲም ገዝቶ 170 ብር ከ51 ሳንቲም እየሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 118 ብር ከ43 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው 97 ብር ከ84 ሳንቲም ገዝቶ 99 ብር ከ79 ሳንቲም እየተሸጠ ነው። በንግድ ባንክ 4 ብር ከ26 ሳንቲም ተገዝቶ 96 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 16 ብር 13 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 86 ብር ከ55 ሳንቲም ገዝቶ 88 28 ሳንቲም እየሸጠ ነው። በንግደ ባንክ 83 ብር ከ71 ሳንቲም ተገዝቶ 85 ብር 39 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር 50 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 18 ብር ከ62 ሳንቲም ገዝቶ 18 ብር ከ99 ሳንቲም እየሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ገዝቶ 18 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 221 ብር ከ38 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 183 ብር 17 ሳንቲም ገዝቶ 186 ብር ከ84 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር 49 ሳንቲም ተገዝቶ 177 ብር 98 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 528 ብር ከ20 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ85 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬት ድርሃምን ወይም ሚድዌይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ67 ሳንቲም ገዝቶ 37 ብር ከ40 ሳንቲም እየሸጠ ነው። በንግድ ባንክ 35 ብር ከ80 ሳንቲም ተገዝቶ 36 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 42 ብር ከ94 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ገዝቶ 36 ብር ከ87 ሳንቲም እየሸጠ ነው። በንግድ ባንክ 35 ብር ከ06 ሳንቲም ተገዝቶ 35 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 419 ብር ከ08 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 227 ብር ከ33 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 426 ብር ከ92 ሳንቲም እየተመነዘረ ነው። አንድ የቱርክ ሊር በጥቁር ገበያ 4 ብር ከ04 ሳንቲም እየተመነዘረ ይገኛል። አንድ የግብፅ ፋውንድ በጥቁር ገበያ 3 ብር ከ24 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችንን እየቀረብን ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሳ እያልን የዛሬ ቪዲዮ በዚህ አጠናቀቅን። መልካም ጊዜ፣ መልካም ቀን